ክቡራትና ክቡራን የሣድስ ቤተሰቦቼ በድጋሜ ተገናኝተናል። እንግዲህ ሰበር ዜና ተሰምቷል። ከካቶሊካዊ ቤተ ክርስቲያን ጥቁር ጪስ ተደጋግሞ እየታየ ቆይቶ ነበረ። አሁን ደግሞ ነጭ ጪስ ታይቷል። ስለዚህም ኮንግራጁሌሽንስ፣ አዲሱ የሮማ ጳጳስ ተመርጠዋል በሚል እየተነገረ ይገኛል ዜናው ምን ማለት ነው ጥቁር ጭስ፣ ነጭ ጭስ የሚለውን ጭምር በዚህ ፕሮግራሜ ላይ አሳያችኋለሁ። ይሄ ጉዳይ እንግዲህ ያው ለዓለም ራሱን የቻለ ዜና እንደሆነ በግልጽ ታውቀዋል። በጣም የሚገርም ነገር ነው የሆነው፣ ምክንያቱም የዓለምን ቀጣይ ቅርጽ ሊቀይር የሚችል ነገር እዚህ ላይ እንሰማለን። የተቀሩት መረጃዎች በአጭሩ ጠቁማችሁ እንግዲህ በኢትዮጵያ ውስጥ ሐኪሞች ሰላማዊ ሰልፍ ከስራ ማቆም አድማ ያስቀደመ ማስጠቀቂያ እያሰሙ ያሉበት ጊዜ ላይ ነው ያለ ነው። በዚህም የተነሳ ይህን ጉዳይ ፖለቲከኞች እየተቀባበሉት ያሉበት ጉዳይ ምንድን ነው የሚለውን ነገር በዚህ ፕሮግራሜ ላይ አሳያችኋለሁ። በሁለተኛ ደረጃ ውድ ቤተሰቦቼ በህንድና በፓኪስታን መካከል ያለው ጦርነት ተጋግሞ ቀጥሏል። በጣም አስፈሪ ነው። የሶስተኛው ዓለም ጦርነት አካል ሊሆን እንደሚችል በግልጽ ታያላችሁ። ያለንበትን ዘመን ልትዋጁት፣ ልትገዙት ልታውቁት ይገባል። ውድ ቤተሰቦቼ እያንዳንዱ በምድራችን ላይ የሚሆነው ነገር እንድታውቁት እነዚህ መረጃዎች ያነቋቸዋል፣ ያበረታቸዋል ምክንያቱም አሁን ያለው የሶስተኛው ዓለም ጦርነት አካል ሆኖ እዚህ ቦታ ላይ የሚቀሰቀስ ጦርነቶች በጠቅላላ ለዚህ እንዴት ግብአት እንደሚውሉ ለሶስተኛው ዓለም ጦር ጨዋታ እንዴት እንደሚሰንዷቸው አሳያቸዋለሁ። ይሄ በጣም አደገኛ ቁማር ስላለበት ይሄንን ታያላችሁ። ይሄ በተከናወነ እየተከናወነ ባለበት በዚህ ሰዓት ላይ የካቶሊካዊት ቤተክርስቲያን፣ ጥቁር ጭስ ተለቋል እና ታይቷል። በዚህም የተነሳ በካቶሊካዊ ቤተክርስቲያን የጳጳሳት ሹመት ጥቁር ጭስ ራሱ ምንድን ነው? እንዴት ይሄ ነገር ጥቅም ላይ ሊውል ቻለ? የሲክሪቱ አለም ዋነኛው አጀንዳ እዚህ ጋ ጨዋታውን ስለሚያደርግ በዚህ ምሽግ ውስጥ የሚከናወነው ነገር ምንድን ነው የሚለውን ነገር በትክክል አሳያችኋለሁ። እስከ ቅድም ድረስ በተደጋጋሚ ጥቁር ጭስ ነው እየታየ የቆየው። አሁን ግን ነጩ ጭስ ታይተዋል። በዚህም የተነሳ ጳጳስ ምርጫ መከናወኑ ወይም ደግሞ የጳጳሱ ሹመት መረጋገጡ ተስተውሏል በሚል እየተነገረ ይገኛል። እንደ ሰበር ዜና እየተነገረ ነው። እስከ መጨረሻው ድረስ ብትጠብቁት፣ ብታዩት ብዙ ውጤት ታገኙበታላችሁ። ይሄን ፕሮግራም እንግዲህ ላይክ አድርጉ ማለት አልወድም፣ ግን ላይክ አድርጉት፣ ለብዙ ሰዎች ሼር አድርጉት። ይሄንን የከፋውን ዓለም ምስጢር እንድታውቁት ይህ ፕሮግራም በጣም ስለሚያነቃችሁ፣ እናንተ ከነቃችሁበት ደግሞ ለተቀረው ዓለም እጅጉን በጣም ጠቃሚ የሆነ መረጃ ታካፍሉበታል የተቀረው የኢትዮጵያ ማህበረሰብ ማለት ነው። ምክንያቱም ዘመኑን እንድንዋጀው ያስፈልጋል። ይሄ በጣም ጨካኝ ዘመን ነው። እኔ ደግሞ በፕሮግራም ዋነኛ አላማ ማንቃት ነው። የደነዘዙ ሰዎችን በጠቅላላ ማንቃት ነው፣ ዘመኑን እንዲነቁት ዘመኑ ላይ እንዲባንኑበት። እንግዲህ አለም ላይ እኔ አደለውም እነዚህን ዜናዎች የፈጠርኳቸው፣ ያሉት ያሉና የተፈጠሩ ዜናዎች ናቸው። ስለዚህ ማስታወስ ነው ለእናንተ። ያም በሚደረግበት ሰዓት ላይ ደግሞ ዘመኑን ዋጁት ስለሚለን ጌታችን ኢየሱስ ክርስቶስ ዘመኑን እንድንዋጀው እንድናውቀው ይረዳናል። ፕሮግራሙ ይቀጥላል። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ በህንድና በፓኪስታን መካከል ያለው ግጭት ለሶስተኛው የዓለም ጦርነት አንድ ማሟሟቂያ ስፍራ እንደሚሆን ግልጽ እየሆነ መጥቷል። እንግዲህ የዓለም ጦርነትን ምን ማለት ነው ተብሎ ሲባል አንደኛው በተመሳሳይ ኢንተረስት ላይ መሰረት ያደረጉ የግራና የቀኝ ዘመም ሀገራት በየስፍራው ላይ የሚያደርጓቸው ጦርነቶችን የሚያካትታል። ምክንያቱም በቀኝ ዘመምና በግራ ዘመም የዓለሙ ክፍል አስተሳሰብ ላይ መሰረት የሚያደርጉ ግዙፍ ግጭቶች የሚቀሰቀሱበት ነው። ለምሳሌ በኢራንና በእስራኤል መካከል ያለው ጦርነት የሃይማኖት ቅርጽ እንዳለው ይታወቃል። እንደገናም uh, ደግሞ አሁን በፓኪስታንና በህንድ መካከል ያለው እንዲሁ የሃይማኖት ቅርጽ እንዳለው ይታወቃል። ከዛ ውጪ ለምሳሌ በ በሩሲያና በዩክሬን መካከል ያለውም ጦርነት እንዲሁ የሃይማኖት ቅርጽ እንዳለው ይታወቃል። ነገር ግን የሃይማኖትና መሰል የእምነትና የፖለቲካ የዘር አስተሳሰቦቹ በግራና በቀኝ ዓለማት ላይ የፈለቀቀውን አስተሳሰብ መሰረት ተደርጎ የተወለደ እንደሆነ ይታወቃል። ለዚህም በቀኝ ግዛት ዘመን ላይ የነበረውን ግጭት ስታዩ በቀኝ ግዛት ዘመን ላይ ከቀኝ ግዛት ዘመን መላቀቅ በኋላ የተከሰቱ ችግሮች በጠቅላላ ከዛ የተወለዱ በሃይማኖትና በዘር ላይ መሰረት ያደረገ ግጭት እየተፈለቀቀ የመጣበት እንደሆነ በደንብ ታያላችሁ። ከዚህ አንጻር ለምሳሌ በኢትዮጵያና በኤርትራ መካከል ያለው አለመስማማት፣ በምስራቅ አፍሪቃ ላይ ያለው ፖለቲካን በጠቅላላ ስታዩት፣ በሰሜን ሱዳን ላይ ያለው ግጭት እንዲሁ ስታዩት፣ አሁንም በደቡብ ሱዳን ላይ ያለው ግጭት፣ በኢትዮጵያ ውስጥ ያለው ግጭት ሁሉንም ነገር ስታዩት ከሃይማኖት ከዘር ጋር ይያያዛል። እሱ ብቻ አይደለም፣ በኤርትራና በኢትዮጵያ መካከል እንደዚሁ በዘር በተመሳሳይ አስተሳሰቦች ላይ መሰረት ያደርጋል። ሁሉም አሁን ያሉትን ጦርነቶች በጠቅላላ አለም ላይ በትዩ ወይ በሃይማኖት ነው ወይ በዘር ነው። ነገር ግን የተጸነሱት እነዚህ ሁሉ ግጭቶች በቅኝ ግዛት ዘመን ላይ የነበሩ አደገኛ አውሮፓዊ አጋንንት የተበተነበት ነገር ላይ መሰረት አድርጎ የተለጠጠ ነው። ከዛ በኋላ እንግዲህ እንደምታዩት የአንደኛው ዓለም ጦርነት የሁለተኛው ዓለም ጦርነት ከዚህ ተመሳሳይ አስተሳሰብ ጋር ተያይዞ የተወለደ ነው ለምሳሌ አይሁዶችን በ ፀረ ሴማዊነት እንቅስቃሴ ሲደረግ የነበረበት ጊዜ ሁሉ ስታዩት ያ ጊዜ የተጸነሰው ከቅኝ ግዛት ዘመን በኋላ ባለው አንደኛውና ሁለተኛ ዓለም ጦርነት በኋላ ተያይዞ ባለው ግጭቶች ላይ መሰረት ያደርጋል። ስለዚህ የዓለም ጦርነት ከነዚህ ጂኦ ፖለቲካል አለመስማማቶችና የፖለቲካ ፍልቀቃዎች ጋር ተያይዞ በየአለም ክፍል ላይ ተመሳሳይ አስተሳሰቦች ላይ መሰረት ያደርጉ የተወለዱ ግጭቶች በአንድ ጊዜ በተመሳሳይ ሰዓት በሚተኳኮሱበት ሰዓት ላይ የሚፈጠር የአለም ግሎባል ዋር ይፈጠራል ማለት ነው። በዚህም የተነ አሁን አለም በሶስተኛው አለም ጦርነት ዋዜማ ውስጥ ወይም እዛ ውስጥ ገብታለች ብለው የሚያምኑ ተንታኞች እንዳሉ ይታወቃል። በዚህ መሰረት አሁን በሕንድና በፓኪስታን መካከል ያለው ጦርነት የሶስተኛው አለም ጦርነት አንዱ አካል እንደሆነ ይታወቃል። የሁለተኛው ዓለም ጦርነትም የአንደኛው ዓለም ጦርነትም ሰዎች የአንደኛው አለም ጦርነት ነው እያሉ አልነበረ የሚታኮሱት ዓለም ጦርነቱ ካለቀ በኋላ ነው የአንደኛ ዓለም ጦርነት የተባለው። ሁለተኛውም እንደዚሁ ካለቀ በኋላ ወይም ሊገባደድ ሲል የሁለተኛ ዓለም ጦርነት ተብሏል። አሁን የሶስተኛው ዓለም ጦርነት ውስጥ ያለ ነው። ይሄ ደግሞ አሁን ባለበት ሁኔታ ላይ የጎግ ማጎግ ጦርነት ውጤት እንደሆነ ይታወቃል። እንግዲህ ይሄ ጦርነት ሄዶ ሄዶ ሁሉ ነገሩ በእስራኤል ዙሪያ ላይ እንደሚቋጭ ይታወቃል። በመጽሐፍ ቅዱስ በሕዝቅኤል 39:38 ላይ የተቀመጠው። ከዚያ አንጻር በእነዚህ ጦርነት ውስጥ አሁን ኢራን ለምሳሌ ያለችበት፣ በኢራን አካባቢ ላይ ደግሞ አሁን ፓኪስታን አለች፣ ህንድም እዚያው አካባቢ ነው ያለችው። ስለዚህ ይሄ ጦርነት የዚሁ የዌስት ኤዥያ ወይ ምዕራብ እስያ ክፍል አካባቢ ያለ ጦርነት ነው። በዚህም የተነሳ እንግዲህ የሶስተኛው ዓለም ጦርነት ተሳስበው ግልጽ መምጣቱ አይቀርም። ኢራንን ይጠቅሳታል እንደሚታወቀው ፋርስ ብሎ ይጠቅሳል ማለት ነው። በመጽሐፍ ቅዱስ ላይ በህዝቅኤል 38 ላይ ፋርስንም ኢትዮጵያንም ይጠቅሳል። ዛን ጊዜ ፋርስ የምትባለው ቦታ በጠቅላላ አሁን የምናያቸው የፓኪስታን ቦታንም ጭምር አሁን ፓኪስታን የሆነው ከቅኝ ግዛት ዘመን በኋላ ነው። የዛ ዘመን ላይ ያለውን ቦታ በጠቅላላ በፋርስ ሮ መንግስት ውስጥ ካሉ ቦታዎች በፋርስ ባህረ ሰላጤ አካባቢ ያሉ ቦታዎች ላይ ሁሉ ያማክላል። ስለዚህ ይሄንን ጦርነት የሶስተኛው አለም ጦርነት ወይ ጎግ ማጎግ ጦርነት አንደኛው ቅርጽ መሆኑን እንድናውቀው ያስፈልጋል። በዚህ መሰረት እንግዲህ በፓኪስታንና በህንድ መካከል ያለው ይሄ ግጭት ተፋፍሞ ቀጥሏል። በጣም የሚገርመው እንደቀላል የተጀመረ የነበረ አሁን ግን ወደ ፉል ወጅድ ዋር እየተቀየረ ነው ያለው። እንግዲህ በሰዓታት ልዩነት እንኳ ወደ ኋላ ከአንድ ሰዓት ቀደም ብሎ እንኳ ብናይ የፓኪስታን ሚኒስተር የሚሊተሪ ስፖክስ ፐርሰን በግልጽ የተናገሩት ሌተናል ጀነራል አህመድ ሻሪፍ ይባላሉ። ሲናገሩ አሁን ባለበት

የሚለቀቁ መሳሪያዎችን በጠቅላላ ሙሉ ለሙሉ የምንመለከትበት አደገኛ አቅም አለን በማለት በትክክል ገልጸውት ያንም ተከታትሎ እንግዲህ በሕንድና በፓኪስታን መካከል ያለው ቴንሽን የድሮን ዋር ላይክ አይነትም ነገር እንደነበረ የድሮን ጦርነትም ጭምር እንደተካተተበት እየተመለከትን ያለ ነው። ስለዚህ ይሄ ግጭትና ጦርነት በተለይ በሲናጋር በነጃሙ በሚባሉ ቦታዎች ላይም ጨምሮ የተጋጋመ ነገር እየታየበት ይገኛል ማለት ነው በፓኪስታንና በህንድ መካከል ያለው ጦርነት በጣም በጣም አደገኛ ቅርጽ እየያዘ እንደሆነ እየተነገረ ይገኛል። ከዚህ ጋም ተያይዞ እንግዲህ ብዙ በኢንዱስ ወተር ትሪት የሚባል አለ። ይሄ ይሄን በተመለከተ የዚህ ወንዝ አካባቢ ያለ ስምምነት ከዚህ ቀደም የነበረ ስምምነት እንደሆነ ይታወቃል። አብዛኛዎቹ ራቪ፣ ሳትሌጅ እንደገና ቢያዝ የሚባሉ ወንዞች አሉ። በእነዚህ አካባቢ ላይ ሊደረጉ የነበሩ ወይም ከዚህ ቀደም የነበሩ ግጭቶችን ሊያቀዛቀዝ የሚገባ የነበረ የኦስሎ ላይ መሰረት ያደረገ የራይስታድ ኢነርጂ ና መሰል የሚባሉ ስምምነቶች ነበሯቸው፣ በሁለቱ ሀገራት መካከል ይህንን ወንዝ መሰረት ያደረገ ማለት ነው። ነገር ግን አሁን በዚህ ሁኔታ ላይ በዚህ ስምምነት የተቀዛቀዘበት ወይም ይህን ስምምነት ስምምነቱ የሚያፈርስ ነገር በምልክት እየታየ እንደሆነ ይታወቃል። ይሄ ከሆነ ደግሞ በሁለቱ መካከል ያለውን የጦርነት ቀጠና እዚህ ስፍራ ላይ ሊያረገው እንደሚችል እየተነገረን ያለው ወደ 29 የሚያክሉ ድሮኖች በፓኪስታን እንዳሉ የህንድ 29 የሚጠጉ ድሮኖችን ኒውትራላይዝ አድርገናል፣ መተንጥለናል፣ ወይም እንዳይሰሩ አድርገናል በማለት ተናግረዋል። ያው የፖለቲካ ጨዋታው ምን ያህል አደገኛ እንደሆነ ይታወቃል። ከዚህ ጋር ተያይዞ እንደገና የፓኪስታን ፑንጃብ የሚባለው ፕሮቪንስ ላይ የሚደረጉ እንቅስቃሴዎች በጠቅላላ ተስተጓጉለዋል። ለምሳሌ ሁሉም ትምህርት ቤቶች በዚህ አካባቢ ላይ ተዘግተዋል። ጦርነቶች፣ ግጭቶች ቀጥለዋል። የፓኪስታን ድሮኖች በተለይ የህንድን ህንድ የምታስተዳድረውን የካሽሚርን ግዛት መሰረት ያደረጉ የፓኪስታን ድሮን ጥቃቶች ተከስተዋል። በዚህም የተነሳ አክኖር የሚባል ቦታ ሳምባ፣ ካትሏ የሚባሉ ቦታዎች ላይ በጠቅላላ ድብደባ ተከናውነዋል። በጃሙ በተለይ ህንድ በምታስተዳድረው የካሽሚር ጃሙ ክፍል ላይ ተመሳሳይ ጥቃቶች ተስተውለው ታይተዋል ማለት ነው። ይሄ ቦታ ላይ በተመሳሳይ ሁኔታ በጣም ብዙ ጠንካራ የሚባሉ የጦር አቅሞቻቸውን ሊያሳዩ ወጡበት ስፍራ ነው ተብሏል። በዚህም የተነሳ ህንድ 180 ፓኪስታን ወደ 170 የሚጠጉ ሚሳይሎች ከዚህ ጋር ተያይዞ በተለይ በጣም አደገኛ የኃይል አቅም ያላቸው የተጠመዱ ሚሳይል አቅም እንዳላቸው እየታየ ይገኛል። ከዛ ውጪ ለምሳሌ በከፍተኛ ደረጃ የሚደረጉ ውጊያና ግጭቶችን ተመልክቶ ሁለቱም ሀገራት አሰልፈው የነበረዋቸው በጣም ረጃጅም ተወንጫፊ ሚሳኤሎችን ሁሉ ሳይቀር አሁን በዚህም ጦርነት ላይ እየታየ ይገኛል ማለቱን። ሁለቱም የኒኩሌ ጦር መሳሪያ ታጣቂ ጎረቤቶች ናቸው። ስለዚህ የሚደረገው ነገር በቀጥታ እንደቀላል የሚታይ አይሆንም። ግጭታቸው የፋራ ግጭት ይሆናል። እኚህ ሰዎች በጣም እንደ ፋራ አይነትም እንግዲህ በእኛ ነው ፋራ ምን ነው አይነት አስተሳሰብ ያላቸው አገራት ናቸው። ቀላል አይደሉም። ስለዚህ የሚያደርጓቸው ውጊያዎች የፋራ ድብድብ ሊሆን እንደሚችል እይታ እየታየ ይገኛል፣ በእኛ ሀገር አገላለጽ ማለት ነው። ሁለቱም ሀገራት እንግዲህ ኢነፍ ኒውክለር ዌፐንስ ያላቸው ናቸው ቱ ዋይፕ አውት አዘር ሳይድ ኦፍ ሰቨራል ታይምስ ኦቨር በሚል ተገልጿል። በሁለቱም አካባቢ ሁለቱም አንዱ አንዱ ሊያጠፋፋ ወይም ሊያወዳድም የሚችል የኒውክሌር ጦር መሳሪያ አቅም ያላቸው ናቸው። በዚህም የተነሳ ጦርነቱ እንደ ቀላል የሚታይ አይደለም። የኒውክሌር ጦር መሳሪያ ስጋት ያለበት ቦታ ነው። ህንድ እንደምትለው ደግሞ የ የዚሁን የፓኪስታንን ድሮኖችን እንደዚሁ ኢንተርሴፕት አድርገናል፣ በሚል ተናግረዋል። የድሮን ጥቃቶች በጣም በጣም ትልቁን ቦታ ይዘዋል ማለት ነው። ይሄንን ስናይ አሁን የድሮን ጥቃት የሚከናወንበት አቅም ላይ ካለ ጦርነቱ በጣም ከበድ ሲል ነው እንደዚህ አይነት ነገር ላይ የሚገባው። ምክንያቱም በሌሎች መሳሪያዎች ከመጠቀም የተራራማና መሰል ቅርጽ ያለባቸው ቦታዎች ላይ ድሮን መጠቀም ሌሎችም፣ ከዚህ ወጪ ቆጣቢነት አንጻር ጦርነትን ግን ሊያስረዝም የሚችል አቅም ሊኖረው እንደሚችል ይታወቃል። ስለዚህ በዚህና መሰል ጉዳዮች ላይ ሲታይ ላይ ነገሮች በጣም የተጋጋሙበት የጦርነት አቅም ያለበት ደረጃ ላይ እየተቀየረ ይገኛል። እንግዲህ ከብዙ ጥቃቶች ጋር ተያይዞ ያለውን ነገር መሰረት አድርጎ ነው። የፓኪስታን አሁንም ህንድ እያደረገች ያለችው ተደጋጋሚ ግጭቶች እየታዩ ይገኛሉ። የዓለም መንግስታትና ኃይሎች ሌቨሬጅ ወይም ደግሞ ኮሚትመንት ላይ ብዙ ነገር እያሳዩ አይደለም ተብለዋል። የመቀዛቀዝ ነገር ወይም በሁለቱ መካከል ያለውን ነገር ለማቀዛቀዝ ምንም እየተሰራ ያለ ነገር የለም የሚሉ ሪፖርቶች እየወጡ ይገኛሉ። እንደ እዚህ ጉዳዮች ምናልባት በአካባቢ ላይ ያለው የፖለቲካ ስጋት ሌሎችም ቦታዎች ላይ ሊያዳርስ ይችላል። ምክንያቱም ኮመንት በሚሰጥበት ሰዓት አንዱ ኮመንት የሌላውን ኢንትረስት ሊነካ ይችላል። አሁን ባለበት ሁኔታ ላይ በህንድም ፓኪስታንም፣ ለምሳሌ ኢራን ይህን ጦርነት በእጅጉ ትፈልገዋለች። ምክንያቱም ተሳስቦ የሚመጣ ነገር ስላለው። ስለዚህ ይህን ነገር በተመለከተ የሚደረገው ነገር እንደ ቀላል አይታይም። ፓኪስታን 25 የህንድ ድሮኖችን መታ ጥላለች፣ የሚለው ዜና ሲራገብ እንግዲህ ምን ተፈልጎ ነው የሚለውን ነገር በትክክል ማየት አለብን። ህንድ ፓኪስታን 25 የህንድ ሰው አልባ አውሮፕላኖችን መታመጣሏን ስትገልጽ፣ ህንድ በበኩሏ ደግሞ ፓኪስታን ወታደራዊ ኢላማዎቿን በድሮንና በሚሳይል ማጥቃት እንዳትችል እንዳደረገች ነገር ግን ፓኪስታን ጥቃት እየፈጸመች እንዳለች በግልጽ እየተነገረ ይገኛል። ስለዚህ ህንድ የሽብርተኛ መሰረተ ልማቶች ናቸው ያለቻቸውን ኢላማዎች ረቡለት በአየር ደብድባለች። በጣም ሁለቱም ኒውክሌር የታጠቁ አገራት የ1 አንደኛውን በቀል በአንደኛው እየመለሱ ይገኛሉ። አሁን ባለው የህንድ ጥቃት ምላሹ ደግሞ ፓኪስታን አሁን አሁን ከደቂቃዎች በፊት እንደተናገረችው እጅግ እጅግ አደገኛ አጸፋዊ ምት እሰጣለሁ ብላ ተናግራለች። ስለዚህ ፓኪስታንን ሽን አኒስት ኢንዲያ ሚድ ስን በሚል ዜናዎች እየተነገሩ ይገኛሉ። ይሄ ጦርነት እየተጋጋመ መሄዱ አይቀርም፣ ታያላችሁ። ይሄ በሚሆንበት ሰዓት ላይ የዓለምን ጦርነት ስቦ ወደ ሆድቃ ይከታል። ይሄ እንደ ቀላል አይደለም፣ እነግራችሁ። ምክንያቱም የዚህ ጦርነት ዋነኛው ቅርጹ ጨዋታውም ጭምር ያለው በምዕራባውያኑ እጅ ላይ ነው፣ ያለው። ስለዚህ ምዕራባውያኑ ይሄንን ነገር የሚፈልጉበት ርቀት አላቸው። ታዩት፣ አላችሁ የዓለምን ጦርነት የሚደግሱት ከሚያደርጉትና የሚያጣጥፉትም አካላት እንደዚሁ ከምዕራቡ ዓለም ላይ ከሲክሪቱ ሶሳይቲ የዓለምን ሕዝብ ቁጥር ቅነሳ ላይ በጣም ጓግቶ የሚሰራውን አካል ስቦ የሚያመጣ እንደሆነ ይታወቃል። ስለዚህ ይሄንን ቸል ልንለው እንደማይገባ መጠቆም ወዳለው ፕሮግራሜ ይቀጥል። አሁንም ወደ ሌላኛው መረጃ ልውሰዳችሁ። እንደሚታወቀው በተለይ የሀገራችን ኢትዮጵያ ላይ ሐኪሞች እያደረጉት ያሉትን ሰላማዊ ጥያቄያቸውን የሚጠይቁበትን ጉዳይ ፖለቲከኞች ሊቀይሩ የፈለጉበት ምክንያት በጣም በግልጽ እየታየ የመጣ ነው። በዛ ዙሪያ ላይም ቆይታ አላደርግላችሁ። እንግዲህ ውዲ ቤተሰቦቼ ሐኪም በመሆኔ ያተረፍኩት ድህነት ነው የሚል የኢትዮጵያ ጤና ባለሙያዎች ሮሮን ቢቢሲ ዘግቦታል። እንግዲህ የደሞዝና የጥቅማጥቅም ጥያቄ ያነሱ የጤና ባለሙያዎች መንግስት ለጥያቄዎቻቸው ምላሽ እንዲሰጣቸው ያ ካልሆነ ደግሞ የስራ ማቆም አድማ ሊያደርጉ እንደሚችሉ የገለጹበትን ጉዳይ ሰምተናል። ይህም በተመለከተ አብዛኛዎቹ የጤና ባለሙያዎች የሚነግሩት መኖር አቅቶናል የሚል እንደሆነ በግልጽ እያሰሙ መሆናቸውን በትክክል ተናግረዋል። ለባለፉት ጊዜያቶች በጠቅላላ በጣም ብዙ ስራዎች ስንሰራ ቆይተናል። ቤተሰቦቻችንን ማስተዳደር አልቻልንም። ሐኪም ልጅ ስላላቸው የሚኮሩ ናቸው ብለን እናስባለን። ነገር ግን ለቤተሰቦቻችን ቤተሰቦቻችን ሐኪም ልጅ አለኝ ይበሉ እንጂ አንድ እንኳ አንድ ኪሎ ቡና እንኳ መሸፈን የማይችል ነገር ላይ ነው ያለነው በሚል በግልጽ የተናገሩ ይገኛሉ። ይሄ ጉዳይ የቤት ክራይ መክፈል አልቻልንም፣ ሌሎችን መብላት እንኳ አልቻልንም፣ ልጆቻችንን ማስተማር አልቻል የሚል እንደሚል የሐኪሞች ጥያቄ እየበረታ መጥተዋል። በዚህም የተነሳ አሁን ሀገር ባለችበት ችግር እንደገና በእንቅርት ላይ ጆሮ ዶግፍ እንዳይሆን በእጅጉ መስጋት ያስፈልጋል። እነዚህን የሐኪሞችን ጥያቄ በተመለከተ እንግዲህ በግልጽ መናገርና ማሳየት የሚገባው እነዚህን ሐኪሞች ጥያቄዎችን መንግስት ሊመልስ የሚገባበት ነገር በጣም ጤናማ እንደሆነ ይታወቃል። ምክንያቱም መንግስት አስተምሮ አስተምሮ እነዚህን ሁሉ ሐኪሞች ወደ ውጭ ሀገር ቢሰዳቸው ወይም አብዛኛዎቹ ሐኪሞች አሁን ከኢትዮጵያ ውጭ ወጥተው እየሰሩ ነው ያሉት ሳይለቀቁ ነው። ኢትዮጵያን ለቀው እየወጡ ነው ያሉት ኢትዮጵያን ለቀው እየወጡ ነው ያሉት ማለት ደግሞ ልብ በሉ፣ ኢትዮጵያን ሁሉ ዋጋ ከፍላ አስተምራ ስታበቃ በቂ ደሞዝ መክፈል ባለመቻለዋ ሐኪሞች እየለቀቁ ወደ ውጪ ሀገር እየተሰደዱ ባሉበት በዚህ ሰዓት ላይ የሚያስከፍለው ዋጋ ቀላል እንዳይመስላችሁ። ለዚህም መደረግ ካለባቸው ነገሮች መካከል አንደኛው ለምሳሌ አብዛኛዎቹ ከውጭ ሀገራት የህክምና አገልግሎት ጋር ተያይዞ የውጭ ሀገራት በአፍሪካ ውስጥ በተለያዩ ቦታዎች ላይ ለሚሰሯቸው የህክምና አገልግሎቶች ምናልባት ሐኪሞችን ሊጠቅም የሚችል ፕሮጀክቶች መንደፍ፣ እንደገናም ደግሞ በኢትዮጵያ ውስጥ መጥተው ሊሰሩ የሚገቡ የሚፈልጉ ሌሎች ተጨማሪ አካላት ከተቀረው ዓለም ላይ መጥተው ወደ ኢትዮጵያ መስራት የኢትዮጵያ ሐኪሞችን መጠቀም የሚፈልጉ አካላትን ጋር በተያያዘ እነዚህ የሕክምና ባለሙያዎች ተጨማሪ ስራና ቢዝነስ እንዲያገኙ መንግስት ማመቻቸት ይችላል። ለምሳሌ በኦንላይን የሚሰጡ የሕክምና አገልግሎቶች በተቀረው ዓለም ላይ እንዲሰጡ ለማድረግ የኢትዮጵያ በጣም ብዙ አይዲያዎች ክርኤት መደረግና በጣም ብዙ ሐኪሞችን መንግስት መክፈል እንኳ ባይችል እንደዚህን ሐኪሞች እየወሰደ በተቀረው ዓለም ጋር በኦንላይን የሚሰጡ ትሪትመንቶች አሉ፣ ህክምናዎች አሉ፣ እንደሚታወቀው የማማከር አገልግሎቶች አሉ። እነዚህን ፕላትፎርሞች መዘርጋት ተጨማሪ ዶላር እንዲያገኙ የሚያስችል እንደገና ደግሞ ድንበር ዘለል አጫጭር ጉዞዎችን አድርገው አክመው የሚመጡባቸው ቦታዎች ካሉ የማመቻቸት ከተቀረው ዓለም ጋር ደግሞ ፈንድ አፈላልገው በኢትዮጵያ ሀኪሞች ላይ ፈንድ ፕሮጀክት መስጠት ተጨማሪ ነገሮችን ማድረግ ሲገባ በቸልታ ማየት በጣም ዋጋ ያስከፍላል። ምክንያቱም አብዛኛዎቹን ሀኪሞች ልታጧቸው ትችላል።

በሀገር እያቋረጡ ተቀረው ዓለም ላይ በጣም ተፈላጊ ነው። ለምሳሌ ብራዚል የሕክምና ባለሙያዎች በጣም ከሚያስፈልጓት ሀገር አንዱ አንዱ ነው ትታወቃለች። ሌሎችም አፍሪካ ሀገራት ላይ ከፍተኛ የኢትዮጵያ ሕክምና ሐኪሞች የሚፈለጉበት ነው። እዚህ የተማረ ኢትዮጵያ ሐኪም በውድ ዋጋ የምትገዛበትና ኢምፖርት የምታረግበት ጊዜ ሳይመጣ እነዚህ ሐኪሞች በተቻለ መጠን በተለያየ አይዲያ የስራ እየተፈጠረ ጥቅም ላይ እንዲውሉ አገልግሎታቸው፣ አቅማቸው ጥቅም ላይ ውሎ መንግስት መክፈል እንኳ ባይችል በተጨማሪ የገንዘብ ድጋፍ ላይ የሚችሉ አይዲያዎችን ክሬት በማድረግ ማሰራት የሚቻልበትና ገንዘብ እንዲያገኙ ማድረግ የሚቻልበት ነገር ቢመቻች አብዛኛዎቹን አቅም በመሸፈን ብዙ ስራ መስራትና ማሰራት የሚቻሉ ነገር ደግሞ ውጤት እንዲያመጡ ላይ ያስችላቸው እንደሚገባና እንደ አይነት ችግሮችን መቅረፍ እንዲቻል ማድረግ እንደሚገባ መጠቆም እንወዳለን። ነገር ግን ለፖለቲካ አላማ ደግሞ የእነሱን ጉዳይ መጠቀም ደግሞ አደገኛ አደገኛ ቅርጽ አለው። ምክንያቱም አሁን ፖለቲከኞች በሁለቱም አቅጣጫ ላይ መንግስትም የመንግስት ደጋፊ ያሉንትም እየተቀባበሉባቸው ይገኛሉ። ይሄን ነገር ለፖለቲካ ጥቅም ለመንግስትም ድጋፍ ወይም ለመንግስት መቃወሚያ ማድረግ በጣም አደገኛ ነገር ነው። ዩሲ መስታሰብ ያለበት ነገር ቀጣዩ ጀነሬሽን ሐኪም ሆናሉ ዶክተር ብሎ ያሰበ የሚማርን ትውልድ ቁጥር የሚቀነስበት አደገኛ ስትራቴጂ እንደሆነ መታወቅ መቻል አለበት። የህክምና ሙያ ወደ ፖለቲካ የሚቀየር ከሆነ ምንድነው ወደ ፖለቲካ ላይ የሚችለው የሚለውን ያሰጋል፣ ያስፈራል። ይሄ መጠቆም ወዳለው ወደ ቀጣዩ ፕሮግራም ልለፍላችሁ። በሮማ ካቶሊካዊት ቤተክርስቲያን ምርጫ ላይ ለምንድነው ጥቁር ጭስ የተፈለገው? እንግዲህ ክብራትና ክብራን ቤተሰቦቼ እስከ ቅድም ድረስ በተደጋጋሚ ጥቁር ጭስ ነው እየታየ የቆየው። አሁን ግን ነጩ ጭስ ታይቷል። በዚህም የተነሳ ጳጳስ ምርጫ መከናወኑ ወይም ደግሞ የጳጳሱ ሹመት መረጋገጡ ተስተውሏል በሚል እየተነገረ ይገኛል። እንደ ሰበር ዜና የተነገረ ነው። እንግዲህ ካርዲናሎቹ በሲስትን ቻፕል የሚባል ቦታ አለ። ራሳቸው ዘግተው አቆይተው ለቀጣዩ ጳጳስ ድምጽ መስጠት እንዲጀመር ከውጭ ያሉ እይታዎች በጠቅላላ ከጸሎት ቤት ውስጥ ወደሚወጣው ጭስ መውጫ አለ። እንደሚታወቀ ለክኛ ጭስ ማውጫ እንደምንለው በዛ ላይ አይኖች እንዲያተኩር ያደርጋሉ። ሊቀ ጳጳሳቱ ከተመረጡ ነጭ ጭስ ይለቀቃል ማለት ነው። ስለዚህ አሁን ተመርጠዋል ማለት ነው። ለጭስ ጭሱ ወጥቷል። ማንም እጩ የሚፈልገውን ሁለት ሶስተኛውን ድምጽ ካላሸነፈ ጥቁር ጭስ ይለቀቃል። በና በዛው ባህል መሰረት ሙራ በ19ኛው መቶ ክፍለ ዘመን በ19ኛው መቶ ክፍለ ዘመን የጣሊያን ፕሬዚዳንት መኖሪያ በሆነው በከተማ ውስጥ በሚገኝ በጵስና ቤተመንግስት በኩሪናሌ ቤተመንግስት ውስጥ ኮንክላዎች ሲደረጉ ወይም እነዚህ ኮንክሌቭ ምርጫዎች ሲደረጉ የቆዩበት ባህልን ያመላክታል ብለው ይናገራሉ። ምን ማለት ነው የሚለውም በደንብ እንዳያለን በ19ኛ ቤት ክፍለ ዘመን የጣሊያኑ ፕሬዚዳንት መኖሪያ በሆነው ቤት ውስጥ ይሄ ነገር ተደርጎ ይሄ የጭስ ስርዓት እንደተጀመረ የሚነገረው ከዛ ቦለ ሶት የጳጳስ ምርጫ ታሪክ ውስጥ ከተቆለፉት ከተዘጉት በሮች በስተ ጀርባ ውስጥ ፍሬድሪክ ባምባ ጋርትነር በሚባሉ በጳጳስነት ምርጫ ላይ ጭስ እንደ ምልክት ሆኖ ሊያገለግል ያገኘውን የመጀመሪያ ማስረጃ በ1823 ማለትም በ19ኛው ክፍለ ዘመን እንደተገኘ ይነገራል። የካርዲናሎቹ ምርጫዎች በቀደሙት ጉባኤዎች ውስጥ ተቃጥለዋል ሲባል ተጽፏል ማለት ነው። ስለዚህ የካርዲናሎቹ ምርጫ በቀደሙት ጉባኤዎች ውስጥ ተቃጥለው አልፈዋል የሚል ምን ማለት ነው። ነገር ግን ጭሱ ለውጭ ዓለም አዲስ ነገርን ለማሳወቅ ታስቦ የተደረገ ነገር በሚል በሪከርድ በምን መልኩ እንደተደረገ የሚገልጽ ምንም ነገር የለም። ይሄ ግን በጣም አደገኛ መንፈሳዊ ነገር እንዳለው ልታውቁ ይገባሉ ቤተሰቦቼ። አምልኮታዊ ነገር የሚያከናውኑበት ነገር ከ19ኛው ክፍለ ዘመን የጀመረው ይሄ እንግዲህ ይሄ ሲጀመር በ1823 በኋላ ማለት የዛ ሰዓት ላይ የነበረ አደገኛ ቡድን በተለይ ከ1790ዎቹ በኋላ 1800 እስከ 1850ዎቹ ድረስ ኢሉሚናት የሚባለው ማህበር ቤተክርስቲያኖች የተቆጣጠረበት ጊዜ ነው። ስለዚህ ከዛ ቀድሞ የነበረው የካቶሊካ ቤተክርስቲያን አባቶች ምርጫ ላይ ጥቁር ጭስ የሚባል ነገር አይወጣም። እንግዲህ እንደሚታወቀው ውድ ቤተሰቦቼ በጥንትም ባህል መሰረት ሲታይ ብላክ ስሞክ የሚባሉ ክዋኔዎች አሉ። እነዚህ ብላክ ስሞክ የሚባል በጣም በብዙ ሚቶሎጂ ውስጥ ብላክ ስሞክ የሚባለው ኢዝ ኦፍን አሶሲየትድ ዊዝ ዴይቲስ ከአጋንንታዊ ከጣዖታዊ ነገሮች ጋር የሚያያዝ ነው ሪሌትድ ቱ ፋየር ደይዝ ኤንድ አንደር ወርልድ ነው የሚለው ከእሳት ከሞትና ከጨለማው ዓለም ጋር የሚያያዝ እንደሆነ ምርጮች በደንብ አድርገው ይናገራሉ። ለምሳሌ ደ ብላክ ጎድ ኦፍ ናቫጆ የሚባል በጥቁር ጪስ የሚመከል አለ። የሂንዶቹ ጎደስ ዱማቫቲ የምትባለው በጥቁር ጪስ ነው የምትወከለው። የሜዞ አሜሪካን የሚባሉ ጣዖታት ደግሞ በተለይ ይሄ ከጥንት ከማያ ጋር ተያይዞ አሜሪካዎቹን መንፈሳቸውን ከያዘው ነገሮች መካከል አንዱ ቴስካትሊፖካ ከኤጋ ከጪስ ከጥቁር ጪስ ጋር የሚታይ ብላክ ጎድ ብለው የሚሉት ናቫጆ በሚባል ትርክቶችም የሚተቀመጡ ጎደስ ኤንድ ጎደስስ አሉ እና ዴይቲስ አሉ። ይሄ የሚገለጽበት እንደሆነ በትክክል እናያለን። ሌሎችም ዴይቲስ አሉ ከዚ ጋር የተያዙ የሚገለጹ ብላክ ስሞክ በሚባል በጥቁር ጪስ የሚወከሉ ማለት ነው። ስለዚህ ይሄ ባለበት መልኩ ምን ማለት ነው በሚል በጣም መታወቅ መቻል አለበት፣ ውድ ቤተሰቦች። በግሪኮችም ተመሳሳይ የጥቁር ጪስ ሚቶሎጂ ወይም መንፈሳዊ ትርክቶች እንዳሉ ይታወቃል። እነዚህ ሁሉ ሲምቦሊክ ኮኔክሽን ቱ ዳርክነስ ከጨለማውና ከጪስ ከሚጠሰው አለም ጋር የተያያዘ በጣም በጣም አደገኛ አንድምታ እንዳለው ይታወቃል። በዚህም የተነሳ እነዚህ ብላክ ጎደስስ የሚባሉት ጥቁር ጪሶች፣ የጥቁር ጪስ መናፍስቶች የሚባሉ ዳርክ ጎደስስ የሚባሉ የሚገለጹባቸው እነዚህ ጥቁር ጪስ ምን ማለት ነው የሚለውን ነገር በትክክል ልንረዳ ይገባናል። እነዚህ ጎርሴን ጎደስስ በጥንቱ አማልክት ላይ ጥቁር ጪስ መንፈስ ተደርጎ የሚደረግበት ዋነኛው ነገር ምንድን ነው? እንዴት? በዚህ በኮንክሊቭ ምርጫ ላይ ጥቁር ጪስ በዚህ ያክል ደረጃ ሊመጣ ቻለ ብለን መጠየቅ ይኖርብናል። ከ19ኛው ክፍለ ዘመን በኋላ ይሄ ጉዳይ ቀጥሎ ካበቃ በኋላ አሁን እስካሁን ድረስ ደርሰዋል። ስለዚህ የጨለማው ዓለም አማልክት ስርዓት እንደጀመረ ዛው ውስጥ ትመለከታላችሁ። ነገር ግን አሁን ባለበት ደረጃ ላይ ይሄ ምርጫ የሚከናወነው አሁንም በጨለማው ዓለም ተጠልፎ እንደሆነ በትክክል መረዳት ትችላላችሁ። ካቶሊክ ቤተክርስቲያንን የሚያስተዳድሩት አካላት ምእመናኑን አላልንም፣ የሚያስተዳድሩት አካላት ዘ ሲክሪት ሶሳይቲ ወይ ደግሞ የጨለማው ቡድን ፍሪ ሜሰኖቹ እንደተቆጣጠሩት በግልጽ እናያለን። አሁን ባለበት ሁኔታ ላይ እንግዲህ ዋይት ስሞክ ተፈጥሯል ኢመርጅ አድርጎ ጓድ ስለዚህ ቺርስ ኤራፕት ኣደ ቫቲካን ኣዝ ኤኒው ፖፕ ኤሌክትድ አዲስ ጳጳስ ተመርጧል ማለት ነው። ይሄን በተመለከተ የተለያዩ ሚዲያዎች ብዙ ዘገባ እያቀረቡለት ይገኛሉ። ስለዚህ ይሄንን ማወቅ ያስፈልጋል። ይሄ ምርጫ እንግዲህ ተከናውኗል። ስለዚህ በዚህ ምርጫ ስርዓት ላይ አዲሱ ፖፕ ማንነታቸውን አሁን በግልጽ የሚታወቅበት ሰዓት ይሆናል ማለት ነው። ውድ ቤተሰቦቼ ስለዚህ ይሄንን ሲመጡ ደግሞ አዲሱ ጳጳስ ማን እንደሆኑ በግልጽ ሲናገሩ አሁን የምታዩት የሚባሉት ብላክ ስሞክ ከዚህ አንጻር የተነገረ ነው። ስለዚህ አሁን the white smoke emerges from the chimney in the vatican a new pope has been elected አዲስ ጳጳስ ተመርጠዋል ማለት ነው። ይህም በተመለከተ የሚደርሰንን ዘገባ ደግሞ ወደ በኋላ አካባቢ ይዤላችሁ መጣለው። ይህ ማለት ምን ማለት እንደሆነ ነግራችኋለሁ። በቀጣዩ አለማችን ላይ ሁሉ ነገር የሚወስንበት እንደሆነ በግልጽ እናያለን። እንግዲህ ይሄ በታየበት ሰዓት ላይ ይሄ አዲስ ነጭ ጪስ በታየበት ሰዓት ላይ የህዝቡ ቺርስ ተመልከቱ። እዚህ ጋር እንደምታዩት ህዝቡ ከጥቁሩ ጪስ በኋላ ነጩ ጪስ ሲታይ እንግዲህ ይሄ ተመርጧል በሚል ነው የሚያስቀምጡ። ግን ነጭ ጪስ ጥቁር ጪስ ምን ማለት ነው የሚለውን ነገር መታወቅ መቻል አለበት። የምን ጪስ ነው? ስንት ነገር መገለጫ እያለ ጥቁር ጭስ መገለጫ መሆኑ ላልተመረጡት፣ ጥቁር ጥቁር ጭስ ለተመረጡት ጥቁር ጭስ። ይሄ የመናፍስት አምልኮት ስርዓት ነው። ይሄ ነገር በተመለከተ ላልተመረጡት ጥቁር ጪስ፣ ለተመረጡት ነጭ ጭስ። ይሄ እንግዲህ በጣም ቀላል ነገር አይደለም፣ ውድ ቤተሰቦቼ። ምናልባት ነጩ ጪስ፣ ያንን አይነት መልካም አመላከቻ ሊኖረው ይችላል ብላችሁ ልትገምቱ ይችላላችሁ። ነገር ግን ጉዳዩ እንደዛ አይደለም። መናፍስታዊ አሰራር እየታየበት እና ነጩ ማሞኛና ማጃጃያ ሆኖ የሚቀርብበት እንደሆነ በግልጽ እናያለን፣ ውድ ቤተሰቦቻችን። ስለዚህ ይሄን ጉዳይ እየተከታተልን ወደ በኋላ አካባቢ እመጣለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች